በመጨረሻም አሴር ልቡ ተሰብሮ ማየት በጣም ያሳዝናል። እንግዲህ አሴር እዛ ድረስ የሄደው ሀናን ይቅርታ ሊጠይቃት ነበር። ምክንያቱም ሰላምና አባቷ እንዴት እንደዚህ ትናገራታለህ ብለው ስላሉት እንዳስከፋት ስለገባው ሂዶ ይቅርታ ሊጠይቃት ነበር። ታዲያ ግን እዛ ከደረሰ በኋላ ያየው ነገር በጣም ያሳዝናል። እንግዲህ ሀና ለረጅም ጊዜ ሲያፈቅራት ነበረ። አንድ ቀን ግን የሱ እንደምትሆን ነበር ያመነው። ታዲያ እንግዲህ ሀና ምርጫዋ ያደረገችው እዝራን ነው። እኔ አሴር በዚህ ልክ አዝኖ ማየት በጣም ነው ያሳዘነኝ። ሀና ልትሆን የሚገባው ለአሴር ነበር። አሴር እንግዲህ ለሀና ባለብዙ ውለታ ነው። በእርግጥ ፍቅር በውለታ አይያዝም፣ ግን ደግሞ አሴር ፍቅር ብቻ ሳይሆን ከዛም በላይ ሊገባው የሚችል ልጅ ነው። የእናቷን ሕይወት የአባቷን ሕይወት ያተረፈ ልጅ ነው እና አሴርን ልቡን ሰብራ ከእዝራ ጋር መሆኗ እኔ ብዙም አልተመቸኝም። ለማንኛውም እንዴት አያችሁት የሀናንና የእዝራን ፍቅር? እናንተስ ምን ይመስላችኋል? በመቀጠል እንግዲህ ነገ ሙሉ ክፍሉ የሚለቀቅ ይሆናል። ኖላዊ ድራማ ላይ እንግዲህ እዝራ የሚባለው ልጅ ባዩሽን ለማስፈታት የሚሯሯጠው ሰውዬ አባቱ ነው ማለት ነው። ስለዚህ አሁን ላይ ሀናና እዝራ ችግር አይፈጥርባቸውም ብላችሁ ታስባላችሁ? እንግዲህ ሰላም ገንዘብ በጣም ስለምትወድ ብቻ ሀናን እዝራን እንድታፈቅረው በጣም ብዙ ርቀት ይሄዳ ነበር። በመጨረሻም ተሳክቶላት እዝራና ሀና እንዲፋቀሩ አድርጋለች። ነገር ግን ደግሞ የአሴር ልብ መስበሩ በጣም ያሳዝናል።